የብሩኬ ታላቅ ወንድም የሆነው የቤታቸው ታላቅ ከባድ ማስጠንቀቂያንና ቁጣን ተናግሯል። እጅግ እጅግ የሚያስፈራ ነገር ነው እንግዲህ የተናገረው። ታዲያ ይህን መልእክት ሰምቶ ብሩክና ሀይሚ መካከል ያለው ነገር ካልተፈታ ጉዳዩ ወደ ሌላ ነገር እንዳይሄድም ጭምር ነው ከባድ ነገር በማንሳት ይህ ወንድሙ ማስጠንቀቂያ የሰጠው። የሚገርማችሁ ብዙዎቻችሁ ልብ ብላችሁ አታቁም ይመስለኛል። ከሰሞኑ ቲክቶክ ላይቭ ላይ ይገባ ነበር። ታዲያ ቲክቶክ ላይቭ በነበረበት ወቅት ላይ የቡራ ታላቅ ወንድም የሆነው መለኛው እጅግ ያልተጠበቀ ንግግር ሰጥቶናልና መልእክቱን ያስተላልፈው በቀጣይም ስላሰበው ጉዳይ ነው። በዝርዝር ያስደመጠው ሁሉንም አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ለሰው ደስታ የምትደሰቱ ከሰሞኑ በብሩክና ሀይሚ ጉዳይ ደግሞ ተጨንቃችሁ እረኛ ኦዲየንስም ተጨነቅን እያላችሁ በጣም በሀሳብ ውስጥ የነበራችሁ ቅን የሀገሬ ልጆች፣ የሰው ደስታ የሚያስደስታችሁ፣ በያላችሁበት ሰላማችሁ ይብዛልኝ። ሰሞኑን ቻናላችን ምን እንደሆነ አይታወቅም በጣም ተመቷል። እባካችሁ ላይክ እንድታደረጉ ቪዲዮን በአክብሮት ነው ምጠይቃችሁ። እስቲ ዛሬ ላይክ እያረ ያደረጋችሁ ቪዲዮውን ተመልከቱ ለማለት ትፈልጋለሁኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃም አመራለሁ። እንግዲህ የብሩክና ሄሚ ጉዳይ እየተባባሰ እየተባባሰ ሄዶ ወደ ሌላ ወደ አልተፈለገ ከባድ ጸብ እያመራ ይገኛል። ይህን ጉዳይ አስመልክቶ እንግዲህ ላይቭ ሰሞኑን እየገባ ነበር። መለኛው ለስራ አሁን የሚኖርበት አካባቢ አይደለም፣ ፊልድ ወጥቷል ማለት ነው። እሱንም በዛው ቪዲዮ ነግሮናል። ምንድን ነው እየሆኑ ያሉት? ምንድ ነው እየሰሩ ያሉት? እኔ በራሴ ስራ ቢዚ ሆኜ ከሰሞኑ ብዙ ነገር አላየሁም ነበር ብሎ ነው እንግዲህ መልእክቱን የጀመረው መለኛው እዛ ኮመንት በተለይም ደጋግመን ምንድን ነው አንተ እንትን የሆነ መፍትሄ ማትሰጠው ብሩክ በጓደኞቹ ሀይሚን በጓደኞቿ እየተመሩ ብዙ ችግር እየመጣ ነው የምንመለከተው። በጓደኞቻቸው ደግሞ ምንም ሊያስታርቋቸው አልቻሉም። ስለዚህ ለምንድን ነው አንተ እንደወንድም የማትናገረው እያለ ብዙ ሰው በኮመንት ሲናገረው ነበረ። ከዛም ብቻ አይደለም፣ እኔ በመለኛው በሰው በሰው መልእክት እንዲደርሰው አድርጌ ነበረ። ሚያውቁት ሰዎች አሉ። በጠቅላላው እንግዲህ መለኛው ቅድምም እንዳልኳችሁ ለስራ አሁን ቡታጅራ አይደለም፣ ወጣ ብሏል። ሚስትና ልጆቹን እንኳን ትቶ ነው ፊልድ የወጣው የማይመች ቦታ ነኝ ሁሉ ብሏል። ነገር ግን የሚለቀቁ ቪዲዮዎች ከሰሞኑ ያሉትን አልፎ አልፎ እየደረሱኝ አያለሁ ብሎ ሁሉ መልእክቱን አስተላልፏል ማለት ነው። የሚገርማችሁ ነገር ቪዲዮ ተላልፎ ሲታይ በጣም ብሽቅና ንድድን ያልኩት በተለይ ደግሞ ይሄ አዲስ የመጣው ልጅ ማን ነው ብሎ ነው በጣም በሀይለኛ ቁጣ የተናገረው። ያው ታስታውሳላችሁ፣ ከሰሞኑ ብሩክና ሀይሚንም እየበጠበጠ የሚገኘው አንደኛው ዋነኛው ልጅ ያው ሀይሚን ተንከባክቤ ያለው በመማት ጊዜም እኔ ነኝ ወደ ቤት ያደረስኳት ያለግ ግለሰብ አለ። ታዲያ እሱ ግለሰብ ከብሩክ ጋር ልህ እየተጋባ ጭራሽ ብሩክን ሁሉ ለመማታት ሲቃጣው እየተመለከትን ነው። ከዛ አልፎ ተርፎ እንደ መዛትም ያደርገዋል። እነ ብሩክና ሀይሚ ደግሞ አንድ ላይ ሆነው ቆራጥ አቋም ባለመውሰዳቸው ድክመታቸው በመካከል ያለውን ነገር ራሱ እያወቀ በየቀኑ ጭራሽ ቤታቸው እየሄደ ብሩክንም ተናግሮ ይወጣል። የቡራ ጓደኞች ለሱ የሚከራከሩትንም ይናገራል። ብቻ ልጁ በጣም ከባድ ከባድ ነገር ነው እያደረገ የሚገኘው እና አጠቃላይ እንግዲህ የቡራ ወንድም መለኛው ያለው ይሄ አዲስ የመጣው ልጅ ምን የሚሉት ነው እኔ ከባድ ነገር መልእክቴን የማስተላልፈው ለሱ ነው። ከባድ ችግር ውስጥ ቤተሰቡን እንዳይከት ይሄ ልጅ መረጃውን የሚሰማ ከሆነ በተለይ እነሱ ጋር የመጣ ቪዲዮም ላይ የማየው ልጅ፣ የሚበጠብጣቸው ልጅ፣ ለሀይሚ ያሰበ የሚመስለው ለሀይሚ አበባ ይዞ የሚመጣው በጣም ደፋር የተባለውን ልጅ አስጠንቅቁት ቤተሰብ፣ እኔም ጣጣ ጦስ ውስጥ እንዳይገበው ይሄ ልጅ የምታውቁ ከሆነ አስጠንቅቁት። እኔ ሌላ ንግግር አልፈልግም ያለው። እኔ ብሩክና ሀይሚ ይጣሉ ይፋጩ፣ በፈለጉበት ሰዓትም የፈለጉትን ይባባሉ። እነሱ ሁሌም አንድ ናቸው። እኔ ይህንን አቃ ሰምተዋለሁ። በእነሱ መካከል በወንድሜና በሀይሚ መካከል ምንም ነገር አልገባም። ሀይሚንም ወዳታለሁ አከብራታለሁ፣ እንደው እንደ ታናሽ እህቴ ነው የምመለከታት። እኔ በእነሱ መሃል ምንም ነገር አለንም። እንኳን እነሱ መሃል አይደለም አንዳንዴ ጓደኞቻቸው የሚያደርጉትን ነገርም እያየው በቃ ማስማማት የሚሞክሩትን ነገር ያው፣ ሁሉንም እነሱ ይጨርሱ ነው የምለው ነገር። ግን ምንም የማይታወቅ ሰው ገና በቪዲዮ ራሱ አንድ የታየን ሰው እንዴት ነው ለዚህ ሰው በር እየከፈቱ እያስገቡ ሌላ ሌላ ጦስ ውስጥ የሚጨምሩት? ከዚህ በኋላ ይህን ልጅ ማስጠንቀቂያ ስጡት ነው ያለው።

እንግዲህ በቅርብ የሚያውቁት ሰዎች እንዳሉ በቪዲዮም እየተመለከትን እንገኛለን። እኔ ስሙ በደንብ አልተያዘልኝም ቴዲ ይመስለኛል። ልጁ እንደ ቀልድ ነው እንግዲህ ጭራሽ አምስት ስድስተኛ ቪዲዮ ላይ ሁሉ እየመጣ የሚገኘው። በዚህ በኩል ደግሞ እንግዲህ ብሩክ የኔ ፍቅረኛ ነው እያለች ደግሞ የምትበጠብጥ ሀይሚን መሴጅ እየላከች ድም የምትበጠብጥም ግለሰብ እንዳለችም አጠቃላይ የዚህንም መረጃው እንደደረሰውም እንግዲህ መለኛው ተናግሯል። እሱ ግን በዋነኝነት ትኩረት ሰጥቶ የሚገርማችሁ የተናገረው እኔ በቪዲዮ ያየሁት ልጅ ነው በጣም ያናደደኝ ይሄ ልጅ ይጠንቅ ጥንቃቅ ብሩክ ወንድም እንደሌለው ነው እየቆጠረው የሚገኘው። እኔንም ቤተሰቦችንም ጣጣ ውስጥ እንዳይከተን ብቻ ይቆጠብ። አለበለዚያ እኔ ማስተካክለው ነገር ይሆናል ያለው። እባክ ይሄን መልእክት እምታዩ ከሰሞኑ ሀይሚን እያሳበድክ ያለው ቤታቸው የምትመላለሰው ልጅ እባክ እባክ ተከብረ ተቀመጥ። አንተ ምን ቤት ነህ ሲጀመር እነሱ መዳኘት የምትችለው። እነሱ እኮ በፊት ጀምሮ የሚተዋወቁ ናቸው። የቡራ ጓደኞች ውስጥ ብትሆኑ ለምንድን ነው በር እየከፈታችሁ ምንም የማይታወቅ ሰውን ያንን ልጅ እያስገባችሁ ሌላ ጸብ ሌላ ቪዲዮ ውስጥ ትልቅም ደግሞ ትልቅም ደግሞ የልብ ልብ እንዲሰማው መታረጉ። ስለዚህ እባካችሁ መለኛው ከባድ ነገር ሊያረግ ይችላል። በዚህ ልጅ ነው በጣም የተናደደው። ስለዚህ መለኛው የቡራ ወንድም በንዴት መጥቶ ከዚህ ልጅ ጋር ሌላ ጸብ ተፈጥሮ ሌላ ጦስ ከመገባቱ በፊት እባካችሁ ይህ ልጅ ከብሩክና ካይሚ እንዲርቅ አድርጉ። በተለይ የቡራ ጓደኞች እንግዲህ ሄኒና ፍጼ እባካችሁ ቤተሰብ ወደ ሌላ ነገር እንዳይገባ በተለይ መለኛው በንዴት ሆኖ ካለበት መጥቶ ይሄን ልጅ ላይ የሆነ ነገር አድርጎበት ጦስ ውስጥ እንዳይገባ ለሙሽ ችግር እንዳይፈጠር ባካችሁ፣ እናንተ ትልቅ ነገር ማድረግ ትችላላችሁ። ይህን ልጅ አስጠንቅቁት። የቡራ ወንድም ከባድ ኃይለኛ እንደሆነም ጭምር በመልእክት ንገሩት፣ እንደተናደደበትም ጭምር አስረዱት ለማለት ፈልጋለሁ። ከዛ ውጭ ግን እኔ ሁለቱንም ለብቻ ነው የምናገራቸው። ምንም አይነት ነገር ሚዲያ እየወጣሁኝ እንዲህ ነው እንዲህ ነው ማለት አልፈልግም ብሎ ነው በአጠቃላዩ የተናገረው። ባጭሩ እንግዲህ መለኛው ይሄ ልጅ በቀጣይ ቪዲዮ እንዳላየው ሲል ነው ከባድ ማስጠንቀቂያውን ያጋራው ማለት ነው። የመለኛው አቋም እውነት በጣም የሚያስደስት በጣም ደስ የሚል ሆኖ አግኝተነዋል። እንደዚህ ነው በቃ ወንድም ማለት መከታ ማለት በቃ የሚገርማችሁ ነገር ብዙ ነገር ላይ ቪዲዮ ፖስት ያደርጉታል። መለኛውም፣ እንዲሁም ሌላኛው ሀብ በሚባለው ወንድሙም ሩክን በብዙ ነገር ፖስት ያደርጉታል ታናሻችን የምንወደው ያሳደግነው ወንድማችን እያሉ ነው በብዙ ነገር ፖስት የሚያደረጉት። እና በማይሆን ነገር አንዳንዴ ሰው ሲናገረው በጣም የማይገባ ነገር ሲናገሩት በንዴት ሆኖ ነው ብዙ ጊዜ የሚመጡት። አሁን የሚያደረጉት ይህንን ነው። በተለይ ደግሞ ምንም በማይታወቅ ሰው ብሩክ ክብሩ እየተናቀ በጣም የማይገቡ ቃላቶች በተናገረው ልጅ በዚህ በሰሞነኛው በጣም ነው የተናደደው መለኛው። እውነት ከመለኛው ጋር ሌላ ችግር ውስጥ ይሄ ልጅ ባይገባ እኔም ይሄን መልእክት በአጋጣሚ የሚሆን በምንም አላቅም እሱም ደርሶት ካለበት ነገር እንዲ እንዲቆጠብ የመለኛውም ቁጣ እንዲሰማና ልጁም እንዲቆጠብ ነው እንግዲህ የዛሬውን መልእክት ማስተላለፍ የፈለጉት በአጭሩ ግን በብሩክና ሀይሚ መካከል ያለው ነገር አይቸግርም ሁለቱ ተማመንባቸዋለሁ ይስማማሉ አሁንም ቢሆን በውጫቸው የሚፈተፍቱትን ሰዎች ያስወጡ ሲል ነው በስተመጨረሻ መረጃውን ያጋራው ማለት ነው እንግዲህ ጥሩ ነገር በብሩክ ወንድም በመለኛው እንመለከታለን ብዬ አስባለሁኝ ለዛሬ ይላችሁ የመጣት መረጃ ጠቅለል ባለመልኩ ይህን ይመስል ነበር በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም